በጣም ሰፊ ነገር ነው። ሰዎች በዕለት ተዕለት እንቅስቃሴያቸው ላይ ጤናማ ሆነው ለመኖር ከሚያስፈልጋቸው አንዱና ዋነኛው ነገር ነው የአእምሮ ጤና። ሰላም ውድ ተመልካቾቻችን፣ ይህ መስፍን 24 13 የዩቱብ ቻናል ነው። ዛሬም በተለየ ዝግጅት ላይ ተገናኝተናል። እስከ መጨረሻው አብራችሁን ሁኑ። የአእምሮ እመም ምንድን ነው? አንድ ሰው የአእምሮ እመም አለበት የሚባለው ከሚያስብበት መንገድ ከስሜቱ፣ እንዲሁም ከባህሪው ጋር በተያያዘ ጉል የሆነ እክል ሲያጋጥመው እንደሆነ የጤና ባለሙያዎች ሌሎች ይናገራል። ይህ ችግር ያለበት ሰው ብዙውን ጊዜ የሌሎችን ስሜት መረዳት እና የኑሮ ጫናዎችን መቋቋም ይከብደዋል። የኑሮ ምልክት ይኸውም፣ ችግሩ የሚቆይበት የጊዜ ርዝመትም ሆነ የስቃይ መጠን ከሰው ሰው ይለያያል። የአእምሮ ሕመም በምን ሊከሰት ይችላል? የቤተሰብ ችግር፣ የስራ ጫና፣ እንደ አልኮል መጠጦች ወይም አብዝቶ አደንዛዥ እጾችን መጠቀም አደንዛዥ እጾችን መጠቀም የአእምሮ ሕመምን ሊያስከትሉ ስለሚችሉ መጠንቀቁ አይከፋም። የአእምሮ ሕመም ምልክቶቹ እንደ ሁኔታው ይለያያሉ። ሆኖም የተለመዱ ምልክቶች የማያቋርጥ ብስጭት ወይም ማዘን፣ የከረረ የስሜት መለዋወጥ፣ ከማህበራዊ እንቅስቃሴ መውጣት ወይም መገለል፣ በአመጋገብ ወይም በእንቅልፍ ሁኔታዎች ላይ ለውጦች መኖር፣ ትኩረትን አለመሰብሰብ፣ የማይታወቁ አካላዊ ህመሞች፣ እነዚህና የተለያዩ ምልክቶች የአእምሮ ጤና ችግር መኖሩን ሊያመለክቱ ይችላሉ ስለሚችሉ በጊዜ ወደ ህክምና መሄዱ ይመከራል። የአእምሮ ህክምና ምንድን ነው? በጣም ሰፊ ነገር ነው። ሰዎች በዕለት ተዕለት እንቅስቃሴያቸው ላይ ጤናማ ሆነው ለመኖር ከሚያስፈልጋቸው እንደ አንድና ዋነኛው ነገር ውስጥ አእምሮ እንደመሆኑ ትኩረቱም እዚህ ላይ ነው። የአእምሮ ህመሞችን ውጤታማ በሆነ መንገድ ማከም ብዙውን ጊዜ ለግለሰቡ በልዩ ፍላጎት የተዘጋጁ የህክምና ዘዴዎችና መድኃኒቶችን ያካትታል። እነዚህም ሳይኮቴራፒ ወይም የንግግር ህክምና ሲሆን ለችግሩ መንስኤ የሆኑትን ዋና ዋና ጉዳዮችን ለመለየትና ለመትና ለመፍታት ከቴራፒስት ጋር የሚሰጥ የህክምና ዘዴ ነው። የአእምሮ የአእምሮ ህክምና ምልክቶችን ለመቆጣጠር ጸረ ጭንቀት፣ የጭንቀትና የመንፈስ መረበሽን፣ ጸረ አእምሮ፣ የሳይኮቲክ በሽታዎች ምልክቶችን ለመቆጣጠር የስሜት ማረጋጊያ፣ ባይፖላር ዲስኦርደርን ለማከም የተለመዱና ውጤታማ ሲሆኑ የታዩ መድኃኒቶች ናቸው። የአኗኗር ዘይቤ ለውጦች፣ ጤናማ የአኗኗር ዘይቤ ለውጦች ለማድረግ መደበኛ የአካል ብቃት እንቅስቃሴ፣ የተመጣጠነ ምግብ፣ በቂ እንቅልፍ፣ እነዚህንና የተለያዩ መልካም ነገሮች ማድረግ የአእምሮ ጤናን በእጅጉ ያሻሽላሉ። የአእምሮ ጤና ችግር ላለባቸው ሰዎች ጠንካራ የቤተሰብ ድጋፍ መኖር አስፈላጊ ነው። የአእምሮ እመምን ለመከላከል የማሰብና የማሰላሰል ልምምድ ማድረግ፣ ማህበራዊ ግንኙነቶችን ማሳደግ፣ የእውቀት ተግባርንና ስሜትን ለማሻሻል በቀን ከሰባት እስከ ዘጠኝ ሰዓት አላማ አድርጎ መተኛት ያስፈልጋል። መንፈሳዊትን ማዳበርና ለመልካም ነገሮች ራስን ማስገዛት የአእምሮ እመምን ለመከላከል ዋናውና አስፈላጊ ሁኔታዎች ናቸው። ከአካላዊ አካላዊ ጤንነት ጋር ለአእምሮ ደህንነት ቅድሚያ ስንሰጥ እንደ ጥንቃቄ የአካል ብቃት እንቅስቃሴና ድጋፍን እንደመፈለግ ያሉ የዕለት ተዕለት ምርጫዎች ለጤናማ ሕይወት ተዋጽኦ ያደርጋሉ። የአካል ብቃት እንቅስቃሴ የአእምሮ ጤናን እንዴት ማሻሻል እንደሚችል መረዳት ዋናውና በጣም አስፈላጊው ነገር ነው። ሰላም ውድ ተመልካቾቻችን፣ የዛሬውን በዚሁ አበቃ። በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩን።